አይደለም የሁላችሁም የሚመለከታችሁ ነው የሚሳሳት ሰው ካለ ይሄ እንደዚህ አይደለም ብላችሁ መመለስ ትችላችሁ ይሄ ቤት ደግሞ እንደምታውቁ ነው እኔ ከድሮም የጀመረው ጊዜ እና ከአይኔ በቃ ወንድሞም ዝም በለኛ እና አብን የሚመለከታል ከእነዚያ ውጭ ማንንም አያስተናግረን እኔ ከቤተሰቦቼ ውጭ እዚህ ጋር ቅር የሚለው ሰው ካለ ምንም አለው። የከፈቱትም የኔዎችና የኔ ወንድሞች ብቻ ለማስተናገድና ስለነሱ ለማውራት ነው። ከነሱ ውጭ ደግሞ ሌላ ሰው ደግሞ አሁን ጨረቀ ያመጣችሁ እኮ ዛሬ ጭራሽ እኛን ባይመለከተን እኮ ነው ያመጣችሁ

እንዲህ ማለሽ ለማለሽ የተናገርኩት ሊቆጨኝ አይደለም። የምናገረው ያ ባደረኩት ነገር ደግሞ እንደዚህ አድርጊ እንደዚህ አልሰማችሁ። ማንንም አልሰማ በዚህ ቅድም ይለው ካለ ምንም ማድረግ አልችልም። ዛሬ ማን

አየው እኮ ጸጉራን ይዘልሽ፣ ጸጉራን ይዛ ጣለቻ፣ ጸጉራን ይዛሽ ከረከረች። አይሻ ማለት ነው። ስሚ አሁን እኮ ነው በረዶ ያደረኩላት ነው። አማ ጸጉራ እኮ የተነጫጨው

ስለዚህ መጥረግ ነው። እኔ ነኝ በረዶ ያደረግኩላት እኮ ነው። እኔን እናቴ ነገ ሌላ ቀን ነው። ነገ እናሸንፋለን። አይብሽሪ ሶልዬ፣ ሶልዬ። ወይ ይግሩ አጥዋል። በምንድን ነው? በጠረባ ነው በዱላ